አመሰግናለሁ እኔም አመሰግናለሁ በጣም ከስምሽ ብጀምር በጣም ደስ ይለኛል መማር ለቻለ ታዬ መብራቱ እስካየትሽ ነው የምትናገር በጣም ፕራውድ አድርግበታለሁ ትርጉምም ስላለው ትርጉም አለው ተነግሮሻል ለምን እንደዚህ እንደተባልሽ ምንድን ነው ምክንያቱ የሆነ ፖለቲካ ምናምን ውስጥ ገብቶ ነበር አባቴና በዛ ምክንያት የትምህርት ማስረጃዎቹ ምናምን በሙሉ ተቃጥሎበት ምናምን ነገር ከዛ እንደገና ተምሮ ነው እንትን ያለው እና መማር ለቻለ ታየ መብራቱ አለኝ ማለት ነው። ተማር ከዚህ ስታት ነው። በጣም ይገርማል። ዛሬ እንግዲህ የተገናኘ ነው ከዚህ ከሰውነትን መገንባት ከሚለው ስፖርት ጋር ተያይዞ ነው እና አንቺ ደግሞ የሰውነት መገንባት አሰልጣኝም ነሽ። አንቺም ደግሞ በዛ ውስጥ ነው ያለሽው እና ሴት ልጅ ሰውነቷን መገንባት ለምን እንደሚያስፈልጋት አንቺስ ወደዚህ እንዴት እንደተሳብሽ ከሱ ብንጀምር ደስ ይለኛል። የሰውነት ግንባታ የጀመርኩት መጀመሪያ ሰውነቴ በጣም ወፍራም ነበርኩና እሱን ለመቀነስ በጣም ካርዲዮ ሩጫ ምናም እሰራ ነበረ፣ ኤሮቢክስ ነገሮችን ዳንስ ነገሮችን እሰራ ነበረ። ከዛ በኋላ ጂም መጀመር ከጀመርኩ በኋላ ና ብረት ማንሳት ሲጀምር ሰውነቴ ላይ ና ደግሞ ሜንታሊም በጣም ብዙ ለውጦች ማየት ጀመርኩ ማለት ነው። ከዛ ኢትዮጵያ ውስጥ ደግሞ ውድድሩ እንደሚዘጋጅ ና ድሉ እንዳለ ሳቅ ወደ ውድድሩ በደንብ ገባው ማለት ነው። እና ከዛ በኋላ የተረዳኋቸው ነገሮች በሙሉ አሁን ለምሳሌ አካባቢያችን ላይ ብዙ አይነት ሚስኮንሴፕሽን አሉ። ለምሳሌ ሴት ልጅ ብረት መግፋት የለባትም ከሰራችም ከወገቧ በታች ወይም መቀመጫዋ ብቻ ነው ማሰመር ያለባት የሚሉ ነገሮች አሉ። እነዛ በሙሉ ግን በጣም ስህተት ናቸው። እንደውም ከወንድ ልጅ በላይ ሴት ልጅ ብረት መንሳት፣ ሰውነቷን መገንባት አለባት። ምክንያቱም ሴት ልጅ በተፈጥሮ ራሱ በጣም ብዙ አይነት ጭንቀቶች ውስጥ እንገባለን። ለምሳሌ የሆርሞን መዛባት ውስጥ፣ ማንስትሬሽን ሳይክል ውስጥ ስንገባ፣ ወሊድ ጊዜ ላይ፣ በእርግዝና ወቅት ላይ የሚኖሩ የስትሮጅን ና ፕሮጂስትሮን መጠን አለመመጣጠን የሚባሉ ነገሮች አሉ እና እነሱ የባህሪ ለውጥ ያመጣሉ፣ ጭንቀት ያመጣሉ፣ መነጫነጭ፣ ተሎ ማልቀስ፣ ከዛ ደግሞ የሰውነት መጠን ደግሞ የስም መጠን መብዛት የሚባሉ ነገሮችን ያመጣሉ። በዛው ልክም ደግሞ ሳርኮፔኒያ የሚባል ከ30 ዓመት በላይ ስትሆን ከሶስት እስከ አምስት ፐርሰንት ድረስ በየአመቱ ጥንቷ ይቀንሳል። ይህንን መከላከል የምትችለው ሴት ልጅ ብረት በማንሳት ና ሰውነቷን በመገንባት ነው ማለት ነው። ስለዚህ ሴት ልጅ መስራት አለባት። ጥሩናት በጣም የምታምር ሴት ለመሆን ለባሏም ደግሞ ጸባያ ማይቀያየር ሴት ለመሆን የምታምርት በጣም ጎበዝ ጀግና ሴት መሆን ከፈለገች ሴት ልጅ እስፖርት መስራት ሰውነቷን መገንባት አለባት። ጀስት ሰውነቷን ብቻ አይደለም የምትገነባው፣ አስተሳሰቧን ትገነባለች፣ ላይፍ ስታይሏን ትገነባለች። ጂም የምትመጣ ሰዓት ላይ ወታ የምትሰራ ላይ ሰዎች ጋር ኮሚኒኬት ማድረግ እንዴት ማድረግ እንዳለባት ትማራለች። ስለዚህ አንድ ነገር ብቻ ሙሉ ሕይወቷን የሚያስተምር ነገር ስለሆነ ሰውነቷን መገንባት አለባት ብዬ አምና አንቺ ስንት ኪሎ ነበርሽ መጀመሪያ? ወፍራም ነኝ ብለሽኛለና አሁን ስንት ኪሎ ላይ መጣሽ? እዚህ ስለ መድረስ ምን ያህል ሂደቶችን ተጓሽ? መጀመሪያ በጣም ወፍራም የሚባል ለምሳሌ በጣም መቀመጫ በጣም ትልቅ ነበረ፣ ቦርጭ ነበረ እዚህ አካባቢ ምናምንና እኔም በደንብ ፕራውድ አላረግበትም። ስሮጥም ደግሞ በጣም ይዘኝ ነበር ያስቸግረኝ ነበር። እና እሱን ለመቀነስ በጣም ወርጄ 50 ምናምን ኪሎ ውስጥ ገብቻለሁ፣ በጣም ከስቼ ማለት ነው። እና እሱ ያዞረኝ ነበር። ቀን ላይ ስራዬ መስራት አልቻልኩ፣ ማንበብ ምናምን ሁሉ አልችልም ነበረ። ከዛ ምክንያቱ ለምን እንደሆነ ማንበብ ሲጀምር በደንብ ተመጣጣኝ የሆነ ካሎሪ ዴፊሲት ውስጥ እንዴት መግባት እንዳለብኝ ምናምን ማወቅ ጀመርኩ ማለት ነው። ከዛ በጣም ከስቼ እንደገና ድጋሚ ደግሞ ትክክለኛ የሆነ 62 ኪሎ ውስጥ ገባው ማለት 62 ኪሎ ማለት ከእድሜ ከጾታዊና ከኪሎ አንጻር በቂ የሆነ በጣም የሚያምር ፊት የሆነ ሰውነት ኖረኝ ማለት ነው። ከዛ ግን ለውድድሩ ስደርስ ግን የሰውነቴ የውሃ መጠን መውረድ ስለነበረበት የሰውነቴ ሙሉ የስም መጠን መውረድ ጡንቻይ ብቻ መቅረት ስለነበረበት ወደ 52 ኪሎ አካባቢ ገብቻለሁ። ግን እንደ መጀመሪያው አይነት ክሳት አይደለም። በጣም የሚያምር መቀመጫዬም እንደዛው ሆኖ ሆዴ በጣም ፍላት ሆኖ ፓኮቹ የሆዴ መስሎች እየታዩ ምናምን የነበረው ውድድር ላይ የነበርኩት ማለት ነው። ከዛ አሁን ደግሞ ድጋሚ 68 ኪሎ ነኝ 68 ኪሎ ሲሆን ግን እንደዛኛው አይነት ኪሎ አይደለም። እንደምታይኝ ነው አይደል? በጣም ያምራል። አሁን እኔ 68 ኪሎ ነኝ። አሁን ላይ ግን ኦቨርዌት ነው የሚባለው በባዲ ማክስ ኢንዴክስ ሲታይ ማለት ነው። ግን ጡንቻዬ በደንብ ስለዳበረና ፊት ስለሆንኩ ያሃ አንሄልዚ ነው ማለት ግን አይደለም። ነው አሁን ለምሳሌ እኔ ተነስቼ በዚህ እድሜ በቃ በሂደት አንቺን መሆን እችላለሁ ማለት እችላለሁ ከወለዱ በኋላ የሚመጣ ነገር አለ፣ ለውጥ አለ ሰውነታችን ላይ እና እዚህ ላይ ምን ትይናለሽ? በተለይ ተስፋ የሚቆርጡ አሉ። አንድ ልጅ ወልደው እንኳን ሁለት ሶስት። እና እንደሚቻል እንዴት ነው የምትነግሪኝ? አሁን የሰውነት አቋማችን ማለት ሆርሞናችን ሲደመር ላይፍ ስታይላችን ነው ስለዚህ አሁን የእኔ ላይፍ ስታይል እና የሌላ ሰው ላይፍ ስታይል በጣም የተለያየ ሆናል። ማለት የጤና ሁኔታው የአመጋገብ ሁኔታው ኢኮኖሚካሊ ስቴብል ነው ወይ አይደለም ወይ፣ የጭንቀት ሌቪሉ፣ ብቻ አጠቃላይ ያኗኗር ዘይቤው ይወስነዋል ማለት። ስለዚህ ማስተካከል ያለብን ጀስት ሪያሊቲው መቀበል አለብን እውነታው እና ደግሞ ስንጀምረው ቀስ በቀስ መሆን አለበት ፕሮግሬሲቭ መሆን አለበት። በአንዴ ሞቲቬትድ ብቻ ሁነን በአንዴ ሳምንቱ ሙሉ ስፖርት መስራት፣ በቀን ሁለት ስፖርት መስራት ብቻ እነሱ እነሱ ነገሮች ልክ አይደሉ ፕሮግረሲቭ ያስፈልገዋል። ከእድሜያችን አንጻር ከላይፍ ስታይላችን አንጻር አወላለዳችን እንዴት ነበር? ግዝናችን ወቅት እንዴት ነን? አሁንስ ላይፍ ስታይላችን እንዴት ነው? ስራ ሁኔታችን፣ አመጋገባችን እነሱ እነሱ ነገሮች አይተን ከኛ ጋር የሚሄደውን ትክክለኛውን እንቅስቃሴ መምረጥ አለብን። ግን በአንድ ነገር አምራለሁ የማይለወጥ ነገር የለም ማለት። አሁን አንዳንድ ሰው ምርጫ የሚባል ነገር አለ አይደል? አሁን ለምሳሌ መለወጥ የምንችለው ነገር ነው የህይወታችን ምርጫ። ለምሳሌ ተፈጥሯችንም መለወጥ አንችልም። ቁመታችንም መለወጥ አንችልም። መልካችንም መለወጥ አንችልም። ጾታችንም መለወጥ አንችልም። የሰውነት የተበላሸውን አቋማችን ግን መለወጥ እንችላለን። ስለዚህ ስንለውጥ ግን የመረጥነው ምርጫ መለወጥ ከሆነ ትክክለኛውን ምርጫ መሄድ አለብን ማለት ነው። ፕሮሰሱን፣ ትክክለኛውን ፕሮሰስ መከተል አለብን። በጣም ድንገት በቃ አሁን ለምሳሌ ባንዱር ውስጥ ሀያ ምናምን ኪሎ መቀነስ አለብኝ የሚሉ ሰዎች አሉ። እና ይህንንም እንደ እቅድ አድርገውት ራሳቸውን በጣም ስቃይ ውስጥ ይከቱታል ማለት ነው። ስለዚህ ስፖርት ደግሞ ላይፍ ስታይላችን ወይም ያናኗር ዘይቤያችን ውስጥ መግባት ስላለበት ቀስ በቀስ መሆን አለበት። ምግብ አቀናነሳችን በጣም ቀስ ያለ መሆን አለበት። ብቻ በጣም ሂደቱን እየጠበቀ መሆን አለበት ማለት ነው። ያህንን ከጠበቅን ግን መለወጥ እንችላለን። በጣም ቆንጆ። አሁን ስለ አመጋገብ ደግሞ ብናነሳ ደስ ይለኛል በተለይ ቦዲ ቢልደር የምትባሉ ሰዎች እንዴት ነው የምትበሉት? ብዙ ይበላሉ ይባላል እና እና ደግሞ ምርጥ ምርጥ ነገር እንዴት ነው፣ እስኪ ከቁርስ ምሳ፣ እራት አመጋገብሽ? እኔ አሁን የምመገበው ሁለት አይነት ፌዝ አለኝ፣ ከውድድር ውጭ ሲሆንና ውድድር ሲደርስ ማለት ነው። ከውድድር ውጭ ማለት ሰውነቴ በደንብ ስብም ጡንቻም በደንብ እያከማቸ እያጠናከርኩበት ሄደው ነው፣ ወይም ካሎሪ ሰርፕለስ ውስጥ የምገባበት ሁኔታ ላይ ነው ማለት ነው። እና ካርብም እበላለሁ ማለት ካርቦሃይድሬት ፋት ምበላለሁ፣ ፕሮቲን እበላለሁ። አሁን ግን ውድድሩ ስለደረሰና ካሎሪ ሴት ውስጥ እየገባው ስለሆነ የፕሮቲን መጠኔን ከፍ አድርግና የካርቦ መጠኔን ደግሞ ትንሽ እየቀነስኩ ተሄዳለሁ ማለት ነው። ለምሳሌ ስድስት ነጭን ክፍል እንቁላል ነው ምበላው። ከዛ አንዱን ደግሞ ሙሉ እንበላለሁ። ቁርስ ላይ ይሄን እንበላለሁ። አሁን በልተሽ ነው የመጣሽው? አዎ። እንቅስቃሴ እንቅስቃሴ ከማድረጌ በፊት ደግሞ 150 ግራም ኦትስ ከአንድ ማንኪያ ማር ጋር እና ተልባ ጋር አድርጌ እጠቀማለሁ። ከዛ ከእንቅስቃሴ በኋላ ደግሞ 200 ግራም ቺክን ብረስት እና 150 ግራም ሩዝ ከብሮኮሊ ጋር አንድ ላይ አድርጌ እበላለሁ። ከዛ ትንሽ ቆይቼ እርጎ ነገር እጠቀማለሁ። ከዛ ግሪክ ዮገርት ነው የምትጠቀመው? ማታ ደግሞ 200 ግራም አሳና 150 ግራም ሩዝ እበላለሁ። ልተኛ ስል ከመተኛ በፊት አይ ተጠቀማለሁ ማለት ነው፣ 150 ግራም አካባቢ አይ ተጠቀማለሁ። ስፖርተኞች በጾም ወቅት ጿሚ ከሆኑ ማለት ነው ምንድነው የሚመገቡት? አሁን አንቺ ውድድር አለብሽ ብዙ ስራዎች ትሰሪያለሽ ታሰለጥኛለሽ እዚህ እና በጾም ወቅት ምንድን ነው የምትበዩ? ማለት እኛ ልጾሙ ግን የሚጾሙ ክላይንቶች አሉ። እና ጾም ወቅት ሲሆን የምናደርገው ነገር የኢንተርሚቴት አይነት ፋስቲንግ ስለሚሆን ባዶዶቻቸውን ውለው ስለሆነ የሚመገቡት ብሬክ የሚያደርጉበት ለምሳሌ ብሬክፋስት አርል የሚባለው ጾሙን ምንሰብርበት መሆን ያለበት ፕሮቲን ይዘት ያላቸው ምግቦች ለምሳሌ እንደ ባቄላ፣ ቦሎቄ፣ ምስር፣ ሶያ እነዚህ እነዚህ ነገሮችን መጀመሪያ ይጠቀማሉ። ከዛ ትንሽ ቆይተው ስኳር ድንች፣ ሩዝ እና ኦትስ መጠቀም ይችላሉ ማለት። ከዛ ደግሞ በተለይ ሴቶች የሆርሞን አለመመጣጠን ሲኖሩ ስለሚኖሩብን ቢያንስ በቀን ከ38 እስከ 50 ግራም የሚሆን የፋይበር ይዘት ያላቸው ምግቦች እንዲመገቡ መክራለሁ፣ በተለይ ለሴቶች። ምክንያቱም የሆርሞናችን በየጊዜው በየ28 በየ28 ቀኑ ይለዋወጣል። ስለዚህ እሱን ባላንስ ለማድረግ ወዳችን ታችኛው ክፍል ላይ በጣም የምትወጣ ክፍል ለመጠበቅ አምሳ ግራም እኔ የምጠቀመው እና ኔ ክላይንቶች የማስጠቀመው በተለይ ተልባ ነው። ተልባ ለብ ባለ ውሃ እንዲጠቀሙ እናደርጋለን ማለት ነው። ተልባ ለብ ባለ ውሃ መጠጣት ነው ወይስ በእንጀራ መጠጣት ማለት ነው? ለዛ መብላት ምናምን ይቻላል ግን መጠጣት በደንብ ፋይበር ይዘት ስላለው በደንብ ይጠቅመናል ማለት ነው፣ ለሆርሞን ባላንስ ለማድረግ ሆርሞናችን ነው። እነዚህ እነዚህ ነገሮችን እንጠቀማለን። ግን ጾሙን ልክ ስንጨርስ የምንጠቀመው ነገር መሆን አለበት። ምክንያቱም ሴንተሲሱ ስለገባ ሰውነታችን ሀይል ይፈልጋል። በጣም ጓጉቷል። ክሬም የሚያደርገው ነገር አለ። ጣፋጭ ነገር ወይ ደግሞ በጣም ኮምፕሌክስ ካርብ ያልሆኑ ነገሮችን ስንጠቀምበት የፕሮሰስ ይዘቱን በጣም እንትን ይልብናል። ስለዚህ መጀመሪያ መሆን ያለበት ፕሮቲን ያላቸውን በጾም ወቅት ማለት ነው። ምስር፣ ባቄላ፣ ቦሎቄ የሚባሉ ነገሮችን መመገብ እንችላለን። ለሶያ ነገሮችን የመማርን የቀን ውሎ እስኪ ስንት ሰዓት ትነሳለች? ከዛስ ምን ምን ነው በቀን ውስጥ ስትሰራ የምትለው? ጠዋት የምነሳው አስር ተኩል አካባቢ ነው የምነሳው፣ ከሌሊቱ ከሌሊቱ አስር ተኩል አካባቢ። ከዛ እንቁላሌን እየቀቀል እዘጋጃለሁ ማለት ነው። ከዛ አሁን ውድድር ስላለብኝ ነው ልክ አስራ አንድ ሰዓት ሲሆን እዚህ ካርዲዮ እሰራለሁ ባዶዴን። ካርዱ ወክ ብቻ አደርጋለሁ ትሬድ ሚል ላይ። ከዛ በኋላ ክላይንቴ ይኖረኛል። ክላይንቴን አሰራና ድጋሚ ወደ ቤት ሄጂ በላለው ቁርስ እንቁላሉ ማለት ነው። ከዛ በኋላ ከዛ ከተመለስኩ በኋላ ድጋሚ ክላይንቶች ስላሉ እንደገና መጣና አሰራለሁ። ከዛ በኋላ የከወርካውት በፊት የምጠቀመው ነት መገብና ከዛ የራሴ እንቅስቃሴ ያደርጋለሁ ማለት ነው። ድጋሚ ብረት እገፋለሁ። ከዛ ለትንሽ ሰዓት ናኩ አደርግና ድጋሚ ተመልሼ እዚህ እመጣለሁ ማለት ነው። ናውሎ እዚህ ነው ግን በየመሀሉ ማታ ስገባ አነባለሁ። ያው ቲክቶክ ላይ ሆኑ ትምህርቶችንም ስለጀመርኩ ለእነሱ እዘጋጃለሁ በደንብ ራሴን፣ ቮይስ ኦቨር አደርጋለሁ ቪዲዮዎችን ይዜ ያዝኳቸውን አቀናበራለሁ ምናምን ማለት ነው። ናፕ ማደርግ ሰዓት ላይ እነሱ ነው ማድረግ። ውሎሽ፣ በቃ ቀኑ ሙሉ ስፖርትና ስፖርት ነው ማለት ይቻላል። እንደው ያልሰራሽበት አጋጣሚ ወይ ሳምንት ወር ሊሆን ይችላል። አለ አለ ለምን እና የተሰማሽን አንዳንዴ ስፖርት ሱስ ነው ይባል የለ ምን ተሰማሽ? በምታቆሚበት ጊዜ ያቆምኩት አሞኝ ነበርና በጣም ደብሮኝ ነበር። ማለት ውድድር የቀረበ ሰዓት ስለነበር ያመመኝ ከዛ ደግሞ ሕመሙም የተለያየ ነው ምናምን ሲሉ ደግሞ በጣም ኮንፊውዝድ፣ በጣም ግራ እየተጋባው ምናምን ነበርና መስራት እፈልጋለሁ ግን በሕመም ምክንያት አልቻልኩም እና ሰውነቴም የሆነ እየተቀየረ ምናምን ምናምን ሲመጣ ሳየው ትንሽ የሆነ የሚጨንቅና የሚደብር ነገር አለው። ከዛ በኋላ ግን ተመልሼ እመጥቻለሁ። ወደ እሱ ሳምንት አካባቢ ከስፖርት ወጥቼ ነበር። ሰዎችን ብቻ ነው የማሰራው ለራሴ ግን አልሰራም ነበር። እሱ እሱ ነገር ትንሽ ይደብራል። እስኪ ስለ ቤተሰቦች ሻጫዎችን ብዙ ጊዜ እንዲህ አይነት ስፖርቶች ሴቶች አይበረታቱም እኛ ሀገር እንደሚታወቀው እና ቤተሰብ ውስጥ ስንተኛ ልጅ ነሽ? ወንዶች አሉ ወይ? ወደዚህ ስፖርት ስትገቢስ ምን አይነት ድጋፍ አገኘሽ? ወይም ደግሞ ነቀፌታ ከሆነ ስለሱ። ደግሞ ከኔ በላይ እንደውም ቤተሰቦች በጣም ያግዙኛል። ወንድ ያለው አንድ ነው። እኛ ቤተሰብ ውስጥ እኔ ሶስተኛ ልጅ ነኝ። ለቤተሰብ ግን ስፖርት ምናምን ሲጀምር ትንሽ ለሊት ወጥቼ ስሮጥ ምናምን ትንሽ ይከብዳቸው ነበረ። ማለት የሆነ ነገር ቢፈጠር ሴት ነሽ ምናምን የሚሉ ነገሮች እንጂ ከዛ ውጪ በደንብ ያግዙኝ ነበረ። በተለይ ይሄኛው ውድድር ምናምን ሲደርስ በተለይ እናቴ ምክንያቱም ምግቡ ትንሽ ለየት ይላል። ኦትስ፣ ሙዝ ምናምን ነገሮች ናቸው እና ኢኮኖሚካሊ በደንብ ስቴብል ስላልሆኑ ይከብድ ነበር እና ከምትሰራው ስራ ውጪ ውድ ውድ ቀን ለእኔ ብላ ልብስ ተተኩስ ነበር። እና በየሳምንቱ ኦትስ እና ሙዝ ይዛልኝ ትመጣ ነበር እናቴ ማለት ነው። እና የምታግዘኝ ይህን ያክል ነበረ። ወንድሜም ደግሞ ቤት ውስጥ ወንድ ነው ከእኛ በላይ መመገብ ያለበት ምናምን እሱ ነው። ግን ለመማር ብሎ ከተቀመጠ አይነካም፣ ለእሷ ነው ይላል ማለት ነው እና የባህር ዳር ልጅ ነኝ ባህር ዳር ነው ተወልጄ ያደግኩት። እና ወደዚህ ስራ በደንብ ስመጣ ምናምን ከዛ ወደ አዲስ አበባ ከመጣው በኋላ ግን በሚገርም ሁኔታ እናቴ ስራዋን አቁማለች። እና ያኔ በደንብ አይታወቀኝም ነበር ጀስት ይዛ መምጣቷ ምናምን ምናምን ነበር ማየው ና ልክ እዚህ መጥቼ የስራ ውስጥ ለምን አቁምሽ ምናምን ሲላ እንዲህ በቃ አንቺ ሄድ ሽል ነበር ና ትለኛለች። ና ይህን ያክል ነው የሚያግዙኝ። ውድድሩ ላይ ያለባበሱ በጣም ትንሽ ዊርድ ነው ምናምን ይከብዳል ከባህላችን ምናምን ምናምን አንጻር ግን በቃ ጀስት መሆን የምትፈልጊው ነገር ከሆነ አድርጊው ነው የሚሉኝ። ማለት እና በየጊዜው ነው የሚደውለው ወንድሜ። ኢቨን አሁን አጋጣሚ እየደውሉልኝ ውጭ እየበለው ምናምን ካልኩት ይቆጣኝ አለብሽ እኮ ለምንድን ነው እንትን የምትይው ምናምን ይለኝ። ይሄን ያክል ነው አሁን ለረፍትም ሲሄድ ምናምን በቃ በስርዓት ነው የሚዘጋጅልኝ ምናምን ቀቅላ ምናምን ነው የምትጠብቀኝ። እና በደንብ ነው የሚያግዙኝ በጣም እስካሁን። ምን ያህል ውድድር አደረግሽ? በዚህ የሰውነት ግንባታ ስፖርት ውስጥ ምን ያህል ጊዜ ቆየሽ? የሚላን ደግሞ ውድድሩ አንዴ ብቻ ነው ያደረኩት እና በመጀመሪያ ውድድር ነው ሚስ ኢትዮጵያ የሆንኩት። ሌሎችን ውድድሮች የመሳተፍ እድል አግኝቼ ነበር። ስፔን ሀገር ለውድድር ልንሄድ ነበር፣ ግን በቪዛ ምክንያት አልተሳካም። አሁን ሁለተኛ ውድድር እናደርጋለሁ ሰኔ ላይ። ከዛ በኋላ ማሸነፍ ከቻልኩ ሌሎች ሀገሮች ላይ ሂጄ መወዳደር እድሉን ማገኝ ከሆነ ሆፕፉሊ ያገኛለሁ። እዛ ለመወዳደር ለመሄድ አስቤ ባዲ ቢልዲንግ ውስጥ ምናምን ስትገቢ ሶሻል ላይፍ አይኖርሽም፣ ማለት ኢቨን እንብላ እንኳን አልልም። የለከዋትን ምግብ ነው ለራሴ ነው የምበላው። ከዛ የሌሎችንም ሰዎች ምግብ አልበላም በበዓል ወቅት ምናምን። አሁን በጣም ረጅም ጊዜ ነው ሄጄ አላውቅም ፋሚሊ ጋ መት ለአዲስ አመት ብቻ እንደሄድኩ ነው። አሁንም ለውድድር ምናምናም ስላለብኝ አልሄድም እና ከብዙ ነገሮች በጣም አይዞሎት ዶኖች ነው የምትኖሩ ምናምን። እሱ ነገር ትንሽ ቻሌንጅ ይኖረዋል፣ ግን ውጤቱ ደግሞ ደስ የሚል ስለሆነና ዙሪያ ያሉ ሰዎች ስለሚረዱኝም ያን ያክል አይከብደኝም። ምናልባት ስንወልድ ሰውነታችን ይበላሻል በሚል እምትርቁ ይመስለኛል። እና ያንቺ ስሜት እንዴት ነው ትዳርና ልጆች ላይ? እንዳልኩሽ ምንም ላይፍ ስታይልሽና ሆርሞንሽ ነው። ምንም የሚያገናኘው ነገር የለም። ሰውነት መበላሸት ምናምን ራሴን መጠበቅ የምችል ከሆነ ሰውነት መበላሸት የሚባል ነገር ውስጥ አንገባም። ግን እንደ ኢትዮጵያ ትንሽ ካልቸሩ ስለሚከብድ ብረት የምትገፋ ሴት ወይ ደግሞ የሆነ የሆነ ነገር የምታረግ ሴት እንደ ወንድ አይነት ነገር ስለምትታይ ሪሌሽንሽፕ ለመመስረት ወይም ለመጀመር ትንሽ ከበድ ይላል። አብዛኛው ወንድ የኔ ታይፕ ብረት ምትገፋ ሴ ታይፕ ያደለች ምናምን ሊል ይችላል። ትክክለኛው ሰው እስኪመጣ ድረስ ትጠብቃለሁ እንጂ በጣም ዝግጅ ነ ከሚባለው በላይ ዝግጅ ነ። በተለይ እኛ ሴቶች በሞራል ነው ለአንድ ሳምንት የምንመጣው ስፖርት ለመስራት ወልደን ሊሆን ይችላል ወፍረን፣ በተለያየ ምክንያት ና ከአንድ ሳምንት በኋላ የምንጠፋው ነገር አለና እንደው ምን አስተዋልሽ? በተቃራኒው ደግሞ ጎበዞ ነው ደግሞ እስከ በቃ አስልጠኝም የሚሆን እድል የመድረስም ያሉ አሉ። እና አንቺ በዚህ ሂደት ውስጥ ምን አስተዋልሽ? ትንሽ ሴቶች ላይ የሚያስቸግረው መቀመጫ ምናምንም ሳይሆን ቦርጬ ብቻ እንድጠፋለኝ ነው የምፈልገው የሚባሉ ነገሮች አሉ። ከዛ ሰርግ አለብኝ ሰሞኑን ሰርግ ስላለኝ ለዛ ሰርግ በቃ በጣም ሽንቅጥቅጥ ማለት ይፈልጋለሁ የሚሉ ጥያቄዎች ይመጣሉ በጣም እና እነሱ ነገሮች በጣም ያስቃሉ። እና ደግሞ ሲመጡ ይዘውት የመጡት አመለካከት ይኖራል። ሰውነትን ስለመቀየር ስለመክሳት ምናምን ሊሆን ይችላል እና እነሱ ማስረዳቱ እራሱ ትንሽ ቻሌንጅ ነው። በጣም ሳይንሱ ማስረዳት እንዲ እንዲ ነው እንደዚህ እንደዚህ አይደለም ና የሚለው ነገር ትንሽ ይከብዳል። እና ደግሞ በጣም ብዙ ደግሞ የምማርባቸው ሰዎች አሉ። ለምሳሌ አሰስመንት ይዛሉ። የመጀመሪያ የመጡ ቀንና ጎሏን ስጠይቃት ማለት ግብሽ ምንድን ነው አሁን ለምሳሌ ስፖርት የጀመርሽበት ምክንያት ምንድነው ከዛ ከስፖርቱ መጨረሻ ላይ ማየት የምትፈልጊው ለውጥ ምንድን ነው? ምና ነገር ስላት ልጄ ማቀፍ ያለችኝ ሴት አለችና አንዳንዴ በጣም ላይፋችን ውስጥ መሄድ ያለብንን ትክክለኛውን ፕሮሰስ ካልሄድን ዋጋ ያስከፍለናል ማለት ነው ምናምን እላለሁ። እና ልጅሽን ማቀፍ እስኪ ከብድሽ ድረስ እየሆኑ እንትን ውስጥ ድካሙ ውስጥ ከገባሽ በጣም ከባድ ነው ማለት ነው። በጣም ያሳዘነችኝ ከዛ ደግሞ መጨረሻ ላይ ደግሞ ራሷን ለውጣ በጣም ደስ ያሰኘች ሴት አለች ደግሞ እዚህ ላይ ማለት ነው። በጣም ደስ ይላል። ብዙ ሴቶች ቦርጭ ብቻ ይላሉ፣ መቀመጫ እንዳይነካ ይላሉ፣ በተለይ ተለቅ ያለ መቀመጫ ያላቸው እና እንደዛ ይቻላል፣ እንደዛ ይቻላል አሁን ሰውነታችን የስብ ማቃጠል ሂደት ውስጥ ሲገባ የራሱ ፕሮሰስ አለው እና እንደየ ተፈጥሯችን እንደየደግሞ ፋት ዲስትሪቢሽን የሚባላል የስብ ክምችት አንዳንዱ ሰው ጭኑ ላይ ይሄ የእጁ ክፍል ላይ፣ አንዳንዱ ሰው ጭኑ ላይ፣ አንዳንድ ሰው መቀመጫው፣ አንዳንዱ ሆዱ ላይ፣ አንዳንዱ ሰው ደግሞ ጡቱ ላይ የስብ ክምችት ይኖርበታል። ስለዚህ ቀድሞ የሚጠፋው ፓርት የሰውነቱ ራሱ ሜታቦሊዝሙ ሲስተም ውስጥ አስገብቶ የኢነርጂ ማጣቱ ሲገባ ካጠራቀመው የስብ ይወስዳል ማለት ነው ስለዚህ የሚወስነው የሆነ ፓርት ክፍል ብቻ መስራታችን አይደለም። ለሁር ተብሎ ሴታፕ መስራታችን ሆዳችንን አያጠፋው። ሰውነታችን እንዲቀንስም እንዲጨምርም ያደርገው። ቅድም እንዳልኩሽ ያኗኗር ዘይባችን ምንበላው ምግብ ከምናስወጣው ኢነርጂ የሚበልጥ ከሆነ በጣም እንወፍራለን። ከዛ ምንበላው ምግብ ደግሞ አንሶ የምናስወጣው ኢነርጂ የሚበልጥ ከሆነ ደግሞ ሰውነታችን በጣም ይስተካከላል ማለት ነው። ስለዚህ የሆነ ነገር ማጥፋት የሚባል ነገር የለም በሳይንሱ። እንደዛም ብለው የሚያሰሩ ሰዎች አሉ። ደግሞ የተለያዩ ማሽኖች አሉ። ሆዳቸው እንዲጠፋ ተብሎ ታስሮ ምናምን የሚሮጥ ምናምን ነገር ይኖራል፣ ማሽኖች ምናምን ይኖራሉ። ግን እሱ ቢዝነስ ነው፣ ቢዝነሳቸውን ለማሳደግ ነው። ምክንያቱም የሆድ ቦርጭ ሲመጣ በአንድ ያልመጣም። ስለዚህ የሆድ ቦርጩም ለመጥፋት ደግሞ በአንድ አይጠፋም ማለት ነው። የራሱ ሲስተም አለው ሰውነታችን፣ እንደ ተፈጥሯችን፣ እንደ ጾታችን፣ እንደ ላይፍ ስታይላችን እንደዛ የተለያየ ሆኖ ለውጡ ማየት እንችላለን። ወፈር ስንል ብዙ ስሜቶቻችን ጭምር ናቸው የሚቀየሩት፣ እንዳልሽው ለባላን መችም ለልጆች አንመችም፣ ለራሳችን አንመችም። እና ይሄ ስፖርት ግን ሰውነት ማስተካከል ግን ሌሎችን ነገሮች አብሮ ማስተካከል መሆኑን ከአንቺ ልምድ መማር ይቻላል። እና በመጨረሻ የምትይል ነገር ለራሳችን ታማኝነን ሉዬ እናገራለን ማለት ታማኝነት ማለት ምንናገረውና የምናደርገው ነገር ተመሳሳይ ሲሆን ማለት ነው። እና ብዙ እናቶች ወይም ሴቶች ምናምን ስጠይቂያቸው መሆን የሚፈልጉትን ወይም ማድረግ የሚፈልጉትን ነገር ስጠይቂያቸው በጣም ስማርት ሴት መሆን የምታቅ ሴት መሆን፣ ሳንቲም ያላት የምትሰራ፣ ባሏ የሚኮራባት ልባም ሴት የሚላት መጽሐፍ ቅዱስ አይነት ሴት ማንም ሰው መሆን ትፈልጋለች። ለራሷ ልትነግረው ትችላለች፣ ተግባሯ ደግሞ ያህንኑ መሆን አለበት ማለት ነው እና ራሷ የምትወድ ከዛ ሌሎቹን መጥቀም የምትፈልግ ከሆነች አንድ ሰው ራሱ ላይ መስራት አለበት ብዬ አምናለሁ። ምንም ነገር መለወጥ አንችልም። ሰው ጋር ያለውን ስሜት መለወጥ አንችልም። ሰውን መቀየር አንችልም። ራሳችንን መቀየር እንችላለን፣ በጣም ትልቁ ነገር ማለት ነው። ስለዚህ ራሳችንን የመቀየር ሂደት ውስጥ ደግሞ ስፖርት በጣም ትልቁ ነገር ነው ብዬ አምናለሁ። ቅድም እንዳልኩሽ ስፖርት መስራት ይሄ ሰውነት ማስተካከል ብቻ አይደለም። ለምሳሌ ጠዋት ተነስቶ ወደ ስፖርት ቤት አንዳንዴ በጣም ይደብርሻለ መምጣት ምናምን ራስሽን ገዝተሽ ነው የምትመጪው መምረጥ ትጀምሪያለሽ የምትበይው መምረጥ ትጀምሪያለሽ አካባቢሽን መምረጥ ትጀምሪያለሽ ስለዚህ ህይወትሽንም እየቀየርሽም ነው የምትጁ ማለት ነው እና አንዳንድ ሰው ጭፈራ ቤት ቢሄድ መጨፈር የሆነ ሴሌብሬት ማድረግ በጣም ኖርማል ያደርጉታል ከዛ ጅም ቤት መጦ መስራትና ደግሞ ብረት መግፋት እንደ ኖር ይታያል እና እንደዛ አይነት አስተሳሰብ ውስጥም ካለች ራሷን ማስተካከል ራሷን መለወጥ የምትፈልግ ከሆነ ለራሷ ታማኝ መሆኑ የምትፈልግ ከሆነ ሴት ልጅ መስራት አለባት እና ለውጧ ደግሞ የሰውነት ብቻ አይሆን። ኢቨን ሰውነቷ ሳይቀየር የላይፍ ስታይሏ በጣም ተለውጦ ምናምን እራሷን የሆነ ነገር ውስጥ ልታገኘው ትችላለች ማለት። ጂም መስራት ቀላል አይደለም። እዚህ በጣም አሪፍ አሪፍ ሰዎች ይመጣሉ፣ የስራ ሲስተም ውስጥ ልትገባ ትችላለች። አሁን ለምሳሌ ኢትዮጵያ አብዛኛዋ ሴት ስራ ትስራ አላማው ልጅ ከወለደች በቃ ልጇን ማሳደግ የሆነ እንት ማለት ከዛ፣ ከባሏ የሚመጣው ምናምን ነገር ነው። ግን መስራት አለብን ማገዝም አለብን በተለያየ ነገር አንጻር ማለት ነው። እና ስትመጣ ኮሚኒኬቲቭ ስኪል እንኳን ያድጋል፣ ከሰዎች ጋር እንዴት መግባባት እንዳለባት፣ እቃ እዚህ ምናምን ካየሻቸው እንዴት መጠየቅ እንዳለባቸው ይማራሉ። ሻወር ቤት ውስጥ ብዙ ወሬዎች ይወራሉ። ከአንዱ ከአንዱ ትምህርት ትወስጃለች ምናምን። ግን ይህን ስል ግድ ጂም ቤት ውስጥ መሆን የለበትም፣ ቤት ውስጥ መስራት እንችላለን። ሰፈር አካባቢ የሚኖሩ እንትኖች አሉ፣ አውትዶር ምናምን የሚሮጡ የሚንቀሳ የሚንቀሳቀሱ ሰዎች አሉ። እና መቀላቀል አለባት ለልጆቿም፣ ለራሷም፣ ለባሏም፣ ለወደፊቷም የምትጠቅም አይነት ሴት መሆን አለባት ብዬ አምናለሁ። ጀምሩ እና ጊዜ አትስጡት። ደግሞ ዛሬ ጀምራሉ ነገ ጀምር፣ እንደዚህ ሲሆን እንደዚህ ሲኖረኝ ምናምን ሳይሆን ከአሁን ጀምር። ከዛ ለውጡ በደንብ እናየዋለን። በጣም አመሰግናለሁ። ከያለሽ ጊዜ ለእኛም ስላካፈልሽን፣ ከህይወት ተሞክሮችን ብዙ ስለተማርን በጣም አመሰግናለሁ። ጥሩ ውድድር ይሁንልሽ ወደፊት